ቅዳሜ ነው፣ ፋና ላምሮት ነው። ተመልካቾቻችን አብራችሁን ስላላችሁ ከወዲሁ እጅግ አድርገን እናመሰግናለን። የምዕራፍ 21 16ቱ ድንቅ ተወዳዳሪዎች የሙዚቃ ስራዎቻቸውን እያቀረቡ ትውውቅ እያደረጉ ነው። እንዴት አገኛችኋቸው ከፍ ዝቅ እንዴት ነው የሚለው እንግዲህ ቀጣይ ሳምንት በሚጀምረው የ21ኛው ምዕራፍ ዳኞች እናንተ ውድ ተመልካቾቻችንም በምትሳተፉበት ውድድር ላይ እሱን አስተያየት መላክ ትችላላችሁ። አሁንም ደግሞ ከአራት ተወዳዳሪዎች ጋር ቆይታ ልናደርግ ነው። እዚህ የተገናኘ ነው። የሙዚቃ ጉዟቸው ምን ይመስላል፣ ወደ ፋና ላምሮት መድረክ እንዴት መጡ? የሚሉ እና ሌሎች ጥያቄዎችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። በቅድሚያ ከዳዊት ልጀምር። ዳዊት እንዴት እንኳን ደህና መጣህ። እንኳን ደስ ያለህ። የምዕራፍ ሃያ አንድ ውድድር አካል በመሆን እንኳን አብሮ ደስ ያለን። እንግዲህ ያው ፈጣሪ ፈቅዶ እስቲ የምዕራፍ ሃያ አንድ ተቀላቃይ ሆነናል። ስሜቱ እንዴት ነው? ደስ ይላል። አሪፍ ነው። ባለፈው እያነሳህ ነበረ፣ ሶስተኛ ወይ አራተኛ ነው ካልተሳሳሰና ሶስተኛ ኦዲሽንህን ወስደህ ነው የምዕራፍ ሃያ አንድ ውድድር ተወዳዳሪ መሆን የቻልከው። ና ቀደም ሲሉ የነበሩት ኦዲሽኖቹ እንዴት ነበሩ? እዚኛው ላይ ምን አሻሽለህ መጥተህ ነው ማለፍ የቻልኩት ብለህ ታስባለህ? ቀደም ሲል ሁለት የሞከር ያለው ና ሁለቱ ትንሽ የስራ ብዛት ነበር ና በዛ ምክንያት ትንሽ ጉልበት ምናምን፣ ያው ሙዚቃ ጉልበት ይፈልግ የለ። በዛ ምክንያት ትንሽ ጉልበት ያነስ ብሎ ነበር። ጥሩ ነበር የሰራውት፣ ግን ጉልበት የለውም። ኢነርጂ አልነበረ ኢነርጂ አልነበረኝም። እና በአሁኑ ግን ያው ስራዬ ብዬ ወደ አራት ወር አካባቢ ነው በቃ ራሴ ቀጥታ ወደ ሙዚቃ ትኩረት አድርጌ ሙሉ በሙሉ ትኩረት አርጌ የገባውት፣ ያው እንግዲህ አልፍ ያለው ማለት ነው። በአሁኑ እንኳን ደስ አለ። ግን ተመልካቾቻችን ምን ቢሰራ ነው ጉልበት ያነሰው፣ ምንድነው የስራው አይነት እያሉ ነው። እስቲ ንገራቸው፣ ምንድነው የምትሰራው? ምን ሙያ ላይ ነው ያለኸው? አይ ሞያ ነት ሳይሆን እስኪ ያው ምናልባት ፈጣሪ ፈቅዶ እ እስከ መጨረሻው ሄድኩኝ እስከ ፍጻሜው ክሄድኩኝ ያው ታዩት ይሆናል። ስ ስለዚህ ሚስጥር ነው እዚህ ጋር እንትን ባልል ደስ ይለኛል። እስቲ ወደኋላ መለስ ብለ የሙዚቃ ጅማር ሆን እስኪ አስታውሰን። እንዴት ነው ወደ ሙዚቃ ህይወት ውስጥ የገባኸው? ልምድህ እንዴት ነው? አዎ ሙዚቃ በልጅነቴ ነው የጀመርኩት። እንደውም ብዙ ጊዜ የብሩክ ክብሬ ሞገሴ ነሽ የሚለው ለእናቴ ተዘፈናል ና እሱን እየዘፈንኩ በጣም ነበር ማስለቅሳቸው። እስቲ ትንሽ አስታውሳል ክብሬ

ያኔ ደግሞ የሙዚቃ ክፍል ነበረ። እዛ ላይ ነበር የምታዜሙ። ስለዚህ አስር ካስር ነበር የመጣሁ። ኧረ በሚገባ በጣም ደስ ይላል። ከዛ በኋላ ያለው ጉዞ ህስ እንዴት ነበረ? ከባንድ ጋር የመስራት እድል ነበረ? ምን አይነት ልምድ አለ? ከዛ በኋላ የባንድ ምናምን እንኳን አልነበረኝም። ሁለት ሺ አስራ ሁለት ላይ ባል አገሩ አይደል ሞክሬ ነበር ግን ያው ምንም ስለ ያው መዝፈን እንጂ ስለ ሙዚቃ ብዙም እውቀቱ አልነበረኝም እዛ ላይ ሞክሬ አልተሳካም፣ 2012 ላይ። ከዛ በኋላ ቴኤምኤስ ስገባው 2013 ከዛን እስከ 2015 መጨረሻ አካባቢ ሰርቻለሁ። ቴኤምኤስ ያው ተምሬ ማለት። ስለዚህ በትምህርት የተደገፈ እውቀት ነው ያለኝ። ነው። አዎ፣ እሺ። በኋላ ላይ መለስ ብለን ደግሞ ሌላውን ነገሮች እያነሳ እንጫወታለን። ማይ ያለች ሞክሼ ሞክሼ ነች ማይ። እንኳን ደህና መጣሽ፣ እንኳን ደህና ቆየሽ፣ እንኳን ደህና ሳለሽ። መሰግናለሁ። ከአስራ ስድስቱ ተወዳዳሪዎች እንግዲህ ሁለት ሴት አላችሁ፣ አንዱ አንቺ ነሽ። ይህንን ቡድን በመቀላቀልሽ የምዕራፍ ሀያ አንድ ተወዳዳሪ በመሆንሽ ምን ተሰማሽ? በጣም ደስተኛ ነኝ ማለት ያው ከብዙ ሰው ስለሆነ ወደዚህ ልቀላቀል የቻልኩት ደስተኛ ነኝ። ኦዲሽኑ እንዴት ነበር? ኦዲሽን አሪፍ ነበር በጣም ብዙ ተወዳዳሪዎች ናቸው፣ ከብዙ አካባቢ የሚመጡ ብዙ አቅም ያላቸው ልጆች። ከዛ ውስጥ ተጣርቶ እንግዲህ አስራስድስቱን መቀላቀል ቀላል አልነበረም እና ሌሎች ተወዳዳሪዎችን ስታይ የነበሩትን እንዴት ነበር? አልፋለው አላልፍም አይነት ስሜት ውስጥ ገብተሽ ነበር ወይስ እንዴት ነው? እንደሱ እንኳን ይህን ያክል አላሰብኩም። ያው ማለት በደንብ ሰርቼም ስለነበር ለወዲሽን ተዘጋጅ ስለነበረ ብዙ እንደሱ አላሰጋኝም፣ ግን ያው የእድል ጉዳይ ስለሆነ ግን ያው እንኳን ደስ አለሽ። እስቲ ወደ ኋላ መለስ ብለሽ ስለ ሙዚቃ ህይወት ጅማሮች እስቲ ንገሪ። የተወሰነ ሙዚቃ ላይ እንኳን ብዙ አልቆየሁኝም፣ ያው አሁንም በትሬዲንግ ላይ ያሉት እንጂ በእንደዚህ በትምህርት የተደገፈ እንኳን የለኝም። ብዙ ጅማሮሽ አለ አይደለ? ሙዚቀኛ ነገር ስናንጎራጉር ነው እንዳለን። እና በቃ የሆነች ታይም ላይ እንደዛ እንትንል ነበረ ነበር። ከዛ ለምን አልገባም ምናምን በሚል ወረዳ ነገሮች ላይ መስራት ጀመርኩኝ ማለት ነው። ማለት ሰው ተዋውቄ ምናምን እዛ መስራት ጀመርኩኝ እና በዛ ነው። ቆንጆ በጣም ስለዚህ ዝግጅት አርጌ ነበር እምያልሽ ነበርና እዛው እምትሰሪበት አካባቢ ላይ ነበር ስለማመጀ የነበረው፣ ወረዳዎች ላይ ማለት ነው። ወረዳዎች ላይ እስቲ ግን መጀመሪያ የሞከርሽውን ሙዚቃ ታስታውሻለሽ? እንግዲህ አንጎራጉር ነበር ብለሽኛል አይደል? ከዛ ደግሞ ሙሉ ለሙሉ ወደ ሙዚቃ ልግባ ብለሽ ነው የመረጥሽውና፣ እስቲ አስታውሽኝ፣ የማን ሙዚቃ ነበር በፊት እንኳን ያው እንትን አይመስለኝም ስልሽ ገና እንደ ማለት ምንም ሙዚቃ ላይ ስላልነበርኩኝ የወንድ ብቻ ነበር እንትን ምለው ምሰማው በጣም ምሰማው የቴድሮስ ታደሰን ነው። የትኛውን? እስቲ አሰሚ። በመላው በሰበብ በዘዴ አማኝተ በመላው በሰበብ በዘዴ አማኝተ ካላጣህ ወዳጅ ከኔ ተለይተ ያመልክን ጉድ ጉድ ትላለህ እንዲያ እንዲያ ያመልክን ጉድ ጉድ ትላለህ እንዲያ እንዲያ ከዚህ የተለየ ምናገኘ ወዲያ። እናመሰግናለን። በጣም ቆንጆ ነው። ማዬ ወደ ፋና ላምሮት ውድድር እንዴት መጣሽ? እንዴት ለመወዳደር አሰብሽ? አጋጣሚ ታስታውሻለሽ? አጋጣሚ እንኳን ይሄን ያክል የለኝም። ያው በፊትም በጣም እከታተላለሁ፣ ፋና ላምሮት አያለሁ። መወዳደር ማለት እዚህ መድረክ ላይ መውጣት በጣም እፈልግ ነበረ። ናየው ተሳክቶልኛል። እንኳን ደስ አለሽ። በድጋሜ እመለሳለሁ። አቤል እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ፣ እንኳን ደስ አለህ። እንኳን ደህና ቆያችሁ። አመሰግናለሁ ያው ሲያነሱ ነበር እነሱ እንግዲህ የሙዚቃ ጅማሮአቸውን ሂደታቸውን እያነሱ ነበርና የአቤልን የሙዚቃ ጅማሮ እስቲ እንስማው። ያው እንደ ማንኛውም ሙዚቃ አፍቃሪ እኔም ከልጅነት የጀምረው ማንጎራጎር በጣም ነበር የምወደው እያንጎራጎርኩ ነው ያደግኩት። ከዛ በኋላ ግን ስራዬ ብዬ ሙዚቃን የጀመርኩት እዚህ አዲስ አበባ ከመጣሁኝ ነው። እና የተለያዩ ትምህርት ቤቶችም ተምሬያለሁ፣ የግል ትምህርት ቤቶችም ተምሬያለሁ። እንደዚሁም ማኪ እንዳለችው ክበባቶች ላይም ሰርቻለሁ። ለምሳሌ ህንደኬ ለረጅም ጊዜ በደንብ ሰርቻለሁኝ። አዎ፣ እነ ጴጥሮስ እና ኤፍሬም፣ ሌሎቹም ተወዳዳሪዎች እና ሀብታሙ የወጡበት ነው። አዎ፣ በጣም በጣም አቅም ያላቸው ልጆች አሉ። ወደፊት እዚህ መድረክ ላይ ይመጣሉ፣ ታያችዋላችሁ። እና እዛም ሰርቻለሁኝ ዜሮ ሁለት የሚባልም የወጣቶች ክበብ አለ። እዛ ላይም ጥሩ አቅም ያላቸው ልጆች አሉ። እዛም ሰርቻለሁ ማለት ነው እና እንግዲህ አሁን ፋና ላይ ተገኝቻለሁ። ስለዚህ እንግዲህ የህንደኬ አባል ከሆንክ እነ ኤፍሬም እነ ጴጥሮስ ሌሎችም ተወዳዳሪዎች እነሱ ለማየት ብዙ የህንደኬ ልጆች እዚህ ፋና ስቱዲዮም ይመጡ ነበር እና የአጋጣሚ ነበረህ እዚህ መተህ ፋና ላምሮትን በቀጥታ ስርጭት ተመልክተህ ታውቃለህ? አላውቅም። እንደ አጋጣሚ አላየሁም። ለምን እድሎ አልነበረህም? አልነበረኝም፣ አልመጣሁም ብቻ። ከዚህ በፊት ኦዲሽን ወስደህ ታውቃለህ ወይስ የመጀመሪያህ ነው? እኔ የመጀመሪያን ኦዲሽን የወሰድኩት ፋና ሚዲያ የመጣሁት ለመጀመሪያ ጊዜ ነው እንዴት አገኘው ታዲያ ኦዲሽኑ እንዴት ነበር? ያው ብዙ ተወዳዳሪዎች ስለነበሩ የሚያሰጋ ነገር አለው፣ ያስፈራል። ምክንያቱም አቅም ያላቸውም ልጆች ስላሉ ማለት ነው። ግን ቆንጆ ነበረ። እኔም ደግሞ የአቅሜን የተቻለኝን አድርጌ ስለነበረ እግዚአብሔር ይመስገን አልፌ፣ ያለው የጠበቀውን አግኝታል። ግንታል ኦፍ ኮርስ አው ፋና ላምሮትን እቤት ሆነ ስትመለከት በፊት የነበሩት ውድድሮች ምን የተለየ ነገር ታስታውሳለህ? አንዳንድ ጊዜ በጣም ጥሩ ሰርቷል ያልከው ልጅ የሚሰጠው አስተያየት አለ ዝቅ ያለ ውጤት ያመጣል የምጠብቀው ልጅ አንዳንዴ ያልጠበቅከው ደግሞ ከፍ ቢልም ሲል እና ያለን እና አንዳንዴ። ፋና ላምሮት ከሌሎች ውድድር ለየት የሚያደርገው እዚ ያሉ ዳኞች ብቻ ሳይሆኑ እቤትም ያለውም ተመልካች የዳኝነቱ አንድ አካል ነው አይደል? ድምፅ እንሰጣለን። ስለዚህ እቤት ሆነ ስታይ ፋና ላምሮት ላይ ማትረሳው ገጠመኝ የምታስታውሰዋለ? እውነት ለመናገር ይሄ ነው የምለው ማስታውሰው ነገር የለም ግን እንደው እንደ ሀሳብ የትኛውም አስተያየት ቢሰጠን ፋና አንዱ ሙዚቃን ስንሰራ የምናልፍበት ጆርኒ እንጂ የሙዚቃ መዳረሻችን ነው ብዬ አላምንም። ሰው ማናችንም ምንም አስተያየት ሊሰጠን ይችላል። ሰው አስተያየቱን ተቀብለን ገንቢውን ተቀብለን እራሳችን ላይ ሰርተን ማበልጸግን ያለብን ብዬ ነው ማምኖና የተለየ ግን ገጠመኝ የለኝ። ስለዚህ ያንን እንግዲህ ዳኞች የሚሰጡትን አስተያየት እየሰማ እራሴን በዛ ውስጥ እኔም ለዚህ ውድድር ዝግጁ አድርገ ያለው ጠቅሞኛል ብለህ ታስባለህ? በደንብ በደንብ የሚሰጡት አስተያየት በጣም የሚያሳድግ ነው እና በደንብ ሰምቻለሁ ብዬ አስባለሁ። ለመተግበርም የተቻለኝን አደርጋለሁ። ከባንድ ጋር የመስራት አጋጣሚ ነበረ? ልምድ አለ? ለመጀመሪያ ጊዜ እንዴት ነበር? እስከ ዛሬ የምንሰራው ያው በእንትን ነበር፣ በፍሎፒ ነበረ፣ በሰወንጎች ነበረ የምንሰራው። ሰው ለባንድ ከባንድ ጋር የሰራው ለመጀመሪያ ጊዜ ነው ግን በጣም ቆንጆ ነበር። ባንዶቹ በጣም ጎበዞች ናቸው። አዎ ዛይን ባንድ እና ትልቅ ትልቅ ባንድ ጋር ነው የሰራችሁት። እና ቤት ላይ ሆነ የምታየው ፋና ላምሮት ላይ ያውም ከባንድ ጋር ከትልቅ ባንድ ጋር እዚህ ጋር መተህ ስትጫወት እንዴት ነው ያለው ስሜት? እኔ ሙዚቃ በጣም ውስጤ ስለሆነ በጣም ደስ እያለኝ ነው የምጫወተው። ዲፎልት ሞድ ላይ ሆኜ ነው ሁላ የምጫወተው። እንደዛም ቢሆን ወደፊት በደንብ በዛ መንገድ ቢያድግልኝ ደስ ይለኛል። ምክንያቱም ጥበብ የአእምሮ ሳትሆን የነፍስ ነች ብዬ አምናለሁ በአእምሮአችን እየቆጠርን የምንሰራው ሳይሆን በነፍሳችን ተዋህድን የምንሰራው ነው ብዬ ነው የማምነው። እዛ ላይ ብደርስ ደስ ይለኛል። ከባንዶች ጋር በጣም ጥሩ ነው። እንግዲህ ተመልካቾቻችን ብዙ ነገር ከኔ ጠብቁ እያልክ ነው። እግዚአብሔር አይደለ ዛሬ፣ እንደ መጀመሪያ መድረክ አይደለም። በጣም የተንቀሳቀስክም ስትጫወት እያየንህ ነበርና ደስ ይላል። እንግዲህ መልካም እድል ይሆንልህ። ስላለው ፋና ላምሮት እንግዲህ ከሰባት መቶ የሚጠጉ ተወዳዳሪዎች መካከል ተመርጣችሁ ነው የመጣችሁት እና ኦዲሽኑ እንዴት ነበረ? ያው ኦዲሽኑ እንግዲህ በዚህ አጋጣሚ እኔም አንድ ሁለቴ ሞክሬ በሶስተኛው ነው እና የተሳካልኝ። ልምድ አለ ከአሁን በፊት መጥቼ ትንሽ አይናፋር ነኝና ትንሽ ፈራለው ምናምን ምናምን። ከዛ ሁለቴ ምናምን ሞከርኩ ሳይሳካ ቀረ። በቃ በሶስተኛው ዛሬ በቃ ፍርሃቴን አስወግጄ መጣት አለብኝ ብዬ መጣሁ። ስለዚህ ፍርሃትን ስታስወግድ አለፍክ ማለት ነው፣ አለፍክ። ስለዚህ ሁሉም ሰው እንግዲህ አቅምም ያለው ችሎታው፣ ብዙ ጊዜ አይደል መፍራታችን ብዙ ነገር ያሳጣል። ፍርሃት በጣም ማለቴ፣ ያለሽን ሞያ ወይም ያለሽን ችሎታ ነገር እንትን የሚል ነገር ነው ይደብቃል። እና ያው እንደ እኔ እንግዲህ ፍርሃታችን ለማሸነፍ ሞክሩላለሁ። መልካም። ስለዚህ አሁን ከዚህ በኋላ መፍራት የለም። የለም። በጥሩ ነገር ጠብቁኝ ነው። በጥሩ ነገር እንጠብቃለን። ወደ ፋና ላምሮት ውድድር ለመወዳደር እንዴት መጣ? አጋጣሚ ታስታውሰዋለህ? አጋጣሚ አላስታውሰውም። ግን ያው አንድ የስራ ባልደረባ ጓደኞች አሉና፣ ያው ፋና ሞክር፣ ምዝገባ እየተጀመረ ነው፣ ኦዲሽን ምናምን ሊሰጥ ነው ምናምን አሉኝ። ኧረ እኔማ በቃ እየፈራው ነው ሊሄድና ልሞክር ምናምን ስላቸው በቃ ከመሞከር ይቅር ሂድና ሞክር ምናምን አሉኝ። ያው እንደነገርኩሽ በሶስተኛው መጥቼ ሞከር አለፍኩኝ። በጣም ደስ ይላል። ተስፋ ለመቁረጥም አንድ ነገር ነው። ተስፋ ለመቁረጥ በመጀመሪያው እንግዲህ አልተሳካም ስትባል ቀርተህ ቢሆን ዛሬ አናገኘህም። እውነት ነው፣ እውነት ነው። ስለዚህ ሁልጊዜም ደጋግሞ መሞከር መሞከር፣ አሪፍ ነው። ጥሩ ነገር ይዞ ይመጣል። አብረሽ እስቲ ወደ ኋላ መለስ እንበልና ፍርሃትህ እንዳለ ሆኖ ግን ሙዚቃ እንዴት ነው የጀመርከው? እስቲ ያስታውሰን። ያው ሙዚቃ ከልጅነቴ ነው እየሰማው እያንጎራጎርኩ ያደግኩ ያው ትምህርት ቤት ጋ ሞር መጥቼ አዲስ አበባ ነው ከእንትን ጋ ባንድ ጋ ምናምን እዚህ መሶብ አበሻ አያት አካባቢ ትራዲሽናል ባንድ ሰራለሁ። እዛ ትሰራለህ። ስለዚህ ልምድ አለህ ማለት ነው። አዎ አለኝ። በጣም ደስ ይላል። እና እዛ እየሰራህ ነው የፈራኸው ወይስ አሁን ላምሮት ከተወዳደርክ በኋላ ነው የጀመርከው? ይለያያ ከዛ ያለው ነገር ከዚህ ያለው ቫይቡ ይለያያል። ብቻ ከዚህ ትንሽ ያስፈራል፣ ያስፈራል ያ ውድድር ነው ብለን ስለማናስብ ስለማስበው መሰለኝ ያስፈራል። ውጤት ስለሚሰጥ ይቀንስብኝ ይሁን ይጨምር እንዴት ነው የሚለው ነገር እሱ እሱ ሀሳብ አዎ። አይደለ እንጂ ልምድ አለ፣ ስለዚህ አይከብድህም ብዬ አስባለሁ። ዛሬ ከባንዶች ጋር ስትጫወት ለመጀመሪያ ስላልሆነ አዎ፣ ብዙም አልከበደህም። አዎ ፋና ላምሮት እንታይ ነበር ያው አያለው የሆነ ጊዜ በነ ሰለሞን ጥጋቤ ጊዜ በእነ ያለም ወርቅ ጊዜ አያለሁ። አሁን ደግሞ በነጴጥሮስ ጴጥሮስ እና አያለሁ ያው በብዙ ባይሆንም። ስለዚህ ማየት ይጠቅመሃል ብዬ አስባለሁ። በተለይ ደግሞ ዳኞች የሚያነሱት አስተያየት አለ እሱን እሱን እስቲ እንዴት ነው የምታየው? የሚሰጧቸው አስተያየት አለ በየሳምንቱ ደግሞ ፋና ላምሮት። የዕለት ፐርፎርማንስ አደለም የተሰጣቸውን ነገር እያስተካከሉ እያስተካከሉ መጥተው ነው እስከ ፍጻሜው ድረስ የሚደርሱት እና የዳኞችን አስተያየት ስታይ ለእኔ ምን ጠቅሞኛል፣ ምን ወስጅበታለሁ? ከዛ ብለ ታስባለ። ያው ፋና ላምሮት እንግዲህ ውድድር ብቻ ሳይሆን ያው ያለሽን ነገር ትምህርት የምትማሪበት፣ እውቀት የምታገኝበት ነው። ማለት እንደዚህ ብታስተካክል አሪፍ አሪፍ አስተያየቶችን፣ አሪፍ አሪፍ ምክሮችን የምታገኝበት ትልቅ እንትን ነው። ማለት ይህ ውድድር ነው፣ አሪፍ ነው፣ ለእኔ ይጠቅመኛል ያለውን ነገር ያሁን እዚህ አሸንፋለሁ ወይም እንትንላለሁ ብዬ ሳይሆን በቃ ያለውን ነገር ለማስተካከል ምናምን ከዳኞች ምክር ሰምቼ የጎደለኝን ለመሙላት ያው አሪፍ ነገር ነው ፋና ላምሮት ብዬ አስባለሁ። አብሮሽ ግን ሁለት የሞክረ ሶስተኛው ላይ ስትጠራ ምን ተሰማህ ግን? በጣም ነው ደስ ያለኝ። ሶስተኛው ጋር ጠብቄ ነበር በቃ እንደማልፍ ምናምን ያው ወስኝም ስለ ስለመጣውኝ ያው በጣም ደስ ብሎኝ ነበር። ዳዊት ልመለስና አንተስ ከባንድ ጋር የመስራት ልምድ ነበረ ወይስ ዛሬ መጀመሪያ ነው? አዋይ የተወሰነ የተወሰነ ሰርቻለው። እዛ ቴሚስም እያለው አለ ባንድ እዛ፣ እና አልፎ አልፎ እዛ ም እንሰራ ነበር እና አሁንም የተወሰነ ጊዜ ደግሞ ፈንድቃ ትንሽ ሞክር ያለው። ስለዚህ የመጀመሪያ አይደለም ይሄ መጀመሪያ አይደለም። ግን ደግሞ እንዴት አገኘኸው እዚህ ፋና ላምሮት መድረክ ላይ? ትልቅ ባንድ ነው ዛይን ደግሞ፣ ከነሱ ጋር እዚህ ጋር መጫወት ቴሌቪዥን ላይ ታየው የነበረውን ውድድር በአካል መተሄዛ ካልሆነ መጫወት ያለው ስሜት እንዴት ነው? በጣም ይለያል በእውነት በጣም ብቻ ይለያል፣ ይለያል። በጣም ሰማይና ምድር ያክል ነው በቴሌቪዥን እና እዚህ በአካል በአካል በጣም ነው በጣም ደስ ይላል እኔ እንጃ ብቻ እንግዲህ ተመችቶኛል በጣም ቆንጆ እንግዲህ ሶስት አራት የኦዲሽን ወስጃለሁ እያልክ ነበረና የመጀመሪያ ጊዜ ወስነህ ወደ ፋና ላምሮት ልምጣ ያልክበትን አጋጣሚ ታስታውሰዋለህ አይ እውነት ለመናገር ረስቼዋለሁ የመጀመሪያው ረስቼዋለሁ ሁለተኛውን ግን ጴጥሮስን አይቼ ነው ጴጥሮስን በጣም ጎበዝ ልጅ ነው። በዚ አጋጣሚ ማድነቅ እፈልጋለሁ። እና እሱን አይቼ ነው በደንብ ሞቲቬት የሆንኩት ማለት ነው። ምክንያቱም ለሁሉም ነገር ትኩረት ሰጥተሽ ከተነሳሽ ያው ምንም ነገር ይከብዳል ብዬ አላስብም። እና እሱ ነው በጣም ሞቲቬት አድርጎኝ በዚሁ እንድመጣ ያደረገኝ ማለት ነው። ውድድሩን ስትመለከት ተጋባዥ ዳኞችም እዚ ያሉም ዳኞችም አሉ፣ የሚሰጧቸው አስተያየቶች አሉ። ያን ያን ስትመለከት ፋና ላምሮት ላይ መጥቶ መወዳደር እንደሚፈልግ አንድ ሰው ምን ጠቅሞኛል ብለህ ታስባለህ? ራስህን ከነሱ አስተያየት እየወሰድክ እንግዲህ ጴጥሮስ እያየው ነበረ እያልክ የነበረ ና ለእሱ የሚሰጡ አስተያየቶች አሉ፣ ሌሎችም ተወዳዳሪዎችም የሚሰጡ አሉ። ና ያንን እስከመውሰድ ና ራስን ከማብቃት አንጻር ምን ጠቅመሃል? አዎ በደንብ ጠቅሞኛል። ያ የጠቀመኝም ምክንያት ምንድን ነው? አሁን እሱ እሱም ቢሆን ሌሎችም ብዙ ጊዜ አዳዲስ ሙዚቃ ነው ይዞ የሚመጣው ያንን በደንብ እንዳስብ አድርጎኛል። ምክንያቱም አሁን ውድድር ሲባል አብዛኞቻችን በቃ የሆነ የሚታወቁትን ብቻ ነው እንትን ለማለት ምንሞክረው እና አዳዲስ ነገሮችም እየፈለፈልን ማውጣት እንዳለብን በደንብ ተመራ ያለው ከሱ። ስለዚህ ከፋና ላምሮት ውድድር ምን እንግዲህ ከፋና ላምሮት ያው እንደኔ ጥረት ያው ለማሸነፍ ነው እንግዲህ ዝግጅትህ እንዴት ነው ተመልካቾችስ ምን ይጠብቁ ካንተ ጥሩ ነገር ይጠብቁ? ያው ተመልካች አዎ በደንብ ተዘጋጅቻለሁ ያው እየተዘጋጀሁም ነው ያው ተዘጋጅቻለሁ ብዬ አልተቀመጥኩም የአቅሜን ያክል የሚገባኝን ከኔ የሚገባውን ነገር በደንብ እየሰራው ነው ብዬ አስባለሁ እንግዲህ ከእግዚአብሔር ጋር ማለት ነው ዛሬ እንግዲህ የትውቅ ስራችሁን እያቀረባችሁን ያላችሁትና እስካሁን ድረስ ሲያቀርቡ የነበሩትን ተወዳዳሪዎች እንዴት አያቸው አስግተውሃል? ወይስ እኔ እበልጣለሁ እያልክ ነው? አረ በጣም ጎበዞች ናቸው። ያው አሪፍ አሪፍ ሙዚቀኞች አሉ፣ ጎበዞች ናቸው። ያው እንግዲህ ትልቁን ነገር የሚያውቁ መድኃኒዓለም ነው። ዝግጅትህ ታዲያ እንዴት ነው? ያው እንግዲህ የአቅሜን ያክል የሚችለውን ያክል የሞከርኩን እየተዘጋጀው ነው መልካም እድል ይሁንልህ አሜን ለሁላችን ማይ ወይ ማይ አንድ ሴት ተቀናቃኝ አለች አስራ አራት ደግሞ ወንዶች አሉ እንዴት አገኘሻቸው ሁለት መሆናችን እንኳን ጥሩ ነው አይደለ ከሷ ጋር ለመተጋገዝ ይመቻል ግን ተወዳዳሪዎቹ እንዴት አገኘሻቸው ተወዳዳሪዎቹ በጣም ከባድ ናቸው ስልሽ በጣም ጎበዝ ናቸው በጣም ስለዚህ አስክተውሻል ትንሽ ስለዚህ በደንብ ዝግጅትሽ ማጠናከር አለብሽ፣ ግድ ነው። ፋና ላምሮት ቤት ሆነች ስታየው ና እዚህ መተሽ አሁን ስትመለካቸው ያለው ስሜት እንዴት ነው? በጣም ልዩነት አለ፣ በጣም ያምር። ለምሳሌ በቲቪ እንዴት ነው ብቻ እንትን የለውም፣ በአካል በጣም በዛ ላይ ስቱዲዮም ያምራል። በዚህ አጋጣሚ እናመሰግናል። እና በጣም ልዩነት አለው በቲቪና በአካል በጣም ልዩነት አለው። አሁን እንደ ተወዳዳሪ ሆነሽ ነው የመጣሽው። በፊት እንደ ተመልካች ነው የምታየው። ስለዚህ እንደ ተወዳዳሪ ሆነሽ ስትመጪ ያለው ነገር ምንድን ነው? አሁን ተመልካች ስንሆን አስተያየት ለመስጠትም ክፍት ነው አይደል? እዚ ጋር እንዲህ ቢሆን አስተያየት ዳኞች ሲሰጡ፣ አይ እንዲህ ነው ምናምን እንላለን። ቦታው ላይ ስትሆኝ ግን ከባድ ነው። ስለዚህ እስቲ ስሜትሽን አጋሪ ቦታው ላይ ስትሆኚ በጣም ይከብዳል። በዛ ላይ ለመድረክም በጣም አዲስ ነኝ። እንትና ማለት መድረክ ላይ እንትን ብያላቅም። ከባንዶች ጋር ሰርተሽ አታውቂም? ከባንድ ጋር ሰርቻለሁ ግን አንድ ሁለቴ ነው ብዙ አይደለም። በሆነች አጋጣሚ እየተማርን ነው እና እዚህ መድረክ ላይ መውጣት ራሱ በጣም ከባድ ነው። ግን እስኪ ያው ዛሬ መጀመሪያ ቀን ነው። እግዚአብሔር ያቀል መልካም እድል ይሁንልሽ። ማየ አመሰግናለሁ። ወደ ፋና ላምሮት መድረክ ስትመጪ ምን ጠብቀሽ ነው የመጣሽው? ያው ምን ጠብቃል? ያው ከራሴ በደንብ ስራ እንደሚጠበቅብኝ አውቃለሁ። ያው ስራዬን በደንብ ለመስራት ሞክራለሁ። ያው ስራ ከሰራሽ ደግሞ የስራሽን ውጤት ታገኛለሽ። ስለዚህ እንዳለፉት ተወዳዳሪዎች ደግሞ ራስሽን የተሻለ ቦታ ላይ ለማግኘት ጠንክረሽ መስራት አለብሽ፤ ምክንያቱም ፋና ላምሮት የቀን የዕለት ፐርፎርማንስ ነው። በዛ ነው የምትመዘኘው ያለፈው ላይ ምንም ጥሩ ብትሆኛ ስርሽ ማምተሽን ብታልፊ የዛሬው ፐርፎርማንስሽ ልክ ካልሆነ ውጤት ዝቅ ይላል፣ እስከ መሰናበትም ይደረሳል። ስለዚህ ብርቱ ዝግጅት የሚጠይቅ ውድድር ነው። በጣም ዳዊት፣ የምለው ነገር አለ እያልክ ነው መሰለኝ። አይናይኔን ይያያይ ነው እየጠበከኝ ነው። በሚገባ ምን ልትላቸው ነው ለተመልካቾች፣ አብሮ ላሉት ተወዳዳሪዎች የምትለው ነገር አለ? ያው አብሮኝ ላሉ ተወዳዳሪዎች ለሁላችሁም መልካም እድል እላለሁ። ጠንክራችሁ ስሩ እንግዲህ ጠንክረው እንዲሰሩ እናገራሉ እና አንድ መናገር የምፈልገው ነገር አለ ብዙ ጊዜ እኛ ሰዎች ለፈለግነው አላማ የሆነ ስኬታማ ከሆንም በኋላ ነው ምናምን የምናመሰግነው አመሰግነው አይደለ እኔ ግን አሁን ጀምሮ ባመሰግን ደስ ይለኛል ምክንያቱም አሁን ቅድም በጠየቅሽኝ ወደ ሙዚቃ እንድመጣ ያደረጉ ቤተሰቦቼ ናቸው። ቤተሰቦቼ ኔጃ በእውነት በጣም ትልቅ ትልቅ ቦታ አላቸው። በተለይ ደግሞ እናቴ ማለት ነው። ምን ልበልሽ፣ በእውነት እሷ በልጅነቷ በጣም ነበረ ሙዚቃ የምትሞክረው። አሁን ድረስ አለ ድምጿ። ከቤተሰብ ነው ማለት ነው። እና ያንን እድል አላገኘችም። በጣም ነው ፑሽ የምታደርገኝ፣ በጣም በጣም እኔ እንጃ ብቻ ቃላት የለኝም ስለዚህ ወላጅናትህ እንግዲህ እድሉን አላገኙም እሳቸው ያጡትን ነገር ደግሞ በልጃቸው ኦን ሆነው ሊያዩ ስለሚፈልጉ ያንተን አቅም ስለሚፈልጉ ነው እንግዲህ በትክክል እየደገፉም ደግሞ ጠንክረህም ወደ ውድድር እንድትመጣ የሚፈልጉት በጣም አንተስ በተለይ የምታነሳው ወደዚህ ለመምጣቴ ምክንያት ሆኖኛል የምትለው ሰው አለ ብዙ ሰዎች ይኖራሉ ያው እንግዲህ እነዚህን ሰዎች እኔ ደግሞ በግል ላይ መግለጽ የምፈልገው ጥሩ ውጤት ይዤ በዛ ደረጃ ላይ ሆኜ ባመሰግናቸው ደስ ይለኛል። ግን ብዙ ሰዎች ዋጋቸውን ያውቃሉ በኔ ህይወት ያላቸውን ብዙ ሰዎች ረድተውኛል፣ ከጎንም አሉ አሁንም ስል እነዚያ ሰዎች ማመስገን እፈልጋለሁ። የበለጠ ግን ትልቅ ስራ ሰርቼ እግዚአብሔር ረድቶ ደግሞ አሸንፌ በደንብ ስማቸውን ጠርቼ አመሰግናለሁ። ወደ ፋና ላምሮት ምዕራፍ ሃያ አንድ መድረክ እንኳን በደህና መጣችሁ። መልካም እድል እንዲሆንላችሁ እመኛለሁ። ቀጣይ ሳምንት እንግዲህ በምድብ አንድና በምድብ ሁለት ተከፍላችሁ ስራዎቻችሁን ለህዝብ ለዳኞች ይዛችሁ መታችሁ አስተያየት የምትቀበሉበት ጊዜ ነው። ስለዚህ ከአሁኑ እንግዲህ ትንሽ ጊዜ ያላችሁ በደንብ ተዘጋጅታችሁ ተመልካችሁንም እንደምታስደስቱ አብሯችሁ ያሉትን ደግሞ አንተም ወላጅናት ሁላችሁም ከጀርባችሁ ብዙ ሰዎች አሉ የእኛን ስኬት የእኛን ውጤት የሚፈልጉ። እነሱ እንደምታስደስቱና ደግሞ በተሻለ ነገር እንደምንገናኝ እምነቴ ነው። ስለመጣችሁ በድጋሜ በጣም ደስ ብሎናል። ተመልካቾቻችን ቅዳሜ ነው፣ ፋና ላምሮት ነው። የምዕራፍ 21 16 ተወዳዳሪዎች በመረጡት ስራ ከዛይም ባንድ ጋር ትውውቅ እያደረግን ነው። እንዴት አገኛችኋቸው? ምዕራፍ ሀያ አንድ ምን አይነት ድንቅ ተወዳዳሪዎቹን ያስመለክተን ይሆን በቀጣይ ሳምንት የምንመለከተው ይሆናል። ምድብ አንዶች ቀጣይ ሳምንት ስራዎቻቸውን ይዘው ይቀርባሉ። እኛም ደግሞ በየመሀል እየመጣን ከተወዳዳሪዎቹ የሙዚቃ ጉዞ ወደ ፋና ላምሮት መድረክ እንዴት መጡ እያልን የተለያዩ ጥያቄዎችን ያነሳን ቆይታ እያደረግን ነው። ከመልእክቶች በኋላ ደግሞ ሌሎች ተወዳዳሪዎች ስራዎቻቸውን ይዘው ይቀርባሉ። ቅዳሜ ነው ፋና ላምሮት ነው። አብራችሁን ቆዩ።